የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ባሳዩት አስደናቂ የጨዋታ ታክቲክ፣ ቡድናቸው ሻምፒዮኑን ሊቨርፑል በሜዳው ሁለት ለአንድ በሆነ ውጤት እንዲያሸንፍ አስችለዋል። ሰላም ሰላም! ውዲያው ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በድህረ ጨዋታ ዳሰሳው እነሆ ወደ እናንተ ሊደርስ መጥቷል። በዚህም የሳምንቱን ተጠባቂ ጨዋታ ሊቨርፑል ከማንቸስተር ዩናይትድ ያደረጉትን እንቃኛለን። ማንቸስተር ዩናይትድ በተጠቀመው ታክቲክ ድል ያደረገበት ጨዋታ የብዙዎች መነጋገሪያ ሆኗል። ለቀጣይ የድሉ መነሻም ተስፋም ሆኗል። በአንጻሩ ሊቨርፑል በተከታታይ የደረሰበት ሽንፈት ለዋንጫ የሚያደርገውን ተጋድሎ እንቅፋት እንዳይሆንበትም ስጋት ፈጥረዋል። ተመልካቾች የዚህን ጨዋታ ሙሉ ዝርዝር ትንታኔ በአብሮነታቸው እንድትቆዩ እየጋበዝን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር እንድታደርጉ እንጠይቃለን። የማንችስተር ዩናይትዱ አሰልጣኝ ሩበን አሞሪም ባሳዩት አስደናቂ የጨዋታ ታክቲክ ቡድናቸው ሻምፒዮኑ ሊቨርፑልን በሜዳው ሁለት ለአንድ በሆነ ውጤት እንዲያሸንፍ አስችሏል። ይህ ድል ማንቸስተር ዩናይትድ ከአስር ዓመት ገደማ በኋላ በአንፊልድ ያስመዘገበው የመጀመሪያ ድል ሲሆን ለሊቨርፑል አሰልጣኝ አርኔስሎት ደግሞ አራተኛ ተከታታይ ሽንፈታቸው ሆኗል። ጨዋታውን በቢቢሲ ራዲዮ አምስት ላይቭ በቀጥታ ሲተነትኖ የነበሩት የቀድሞ የሊቨርፑል ተከላካይ ስቴቨን ዋርኖክ የአሞሪያምን የጨዋታ ዕቅድ አድንቀዋል። አሞሪያም ወደዚህ መጥቶ ሊቨርፑልን ፊት ለፊት ተጋፍጦ ማሸነፍ እንደማይችል ያውቅ ነበር። ይልቁንም ግልጽ የጨዋታ እቅድ ይዞ በመምጣት ቡድኑን በሚገባ አደራጅቷል ብለዋል። ዋርኖ ካክለውም አሞሪም በሊቨርፑል ቡድን ውስጥ ያሉትን ድክመቶች በመለየት ተጠቅሞባቸዋል ነው ያሉት። የሊቨርፑልን ቡድን ለካውንተር አታክ የተጋለጠና ከተከላካዮች ጀርባ ለሚጣሉ ኳሶች በቀላሉ የሚበገር መሆኑንም ተረድቷል ሲሉ አመልክተዋል። የመጀመሪያውን ግብ ያስቆጠሩትም በዚሁ መንገድ መሆኑን አሳይተዋል። በሁለተኛው ግብ ላይ ደግሞ ሊቨርፑሎች ከቆመ ኳስ በኋላ በመዘናገታቸው ተከተዋል ሲሉም የጨዋታውን ሂደት የቀድሞ እግር ኳስ ተጫዋች አስረድተዋል። ምነው እንኳ ሊቨርፑሎች ያገኟቸውን ድሎች ሳይጠቀሙ ቢቀሩም የዩናይትድ ተጫዋቾችም ሰውነታቸውን ለመስዋዕትነት አቅርበው መከላከላቸው ለድሉ ትልቅ አስተዋጽኦ ማድረጉን ተንታኙ አስረድተዋል። ከጨዋቶ ፍጻሜው በኋላ የዩናይትዱ አሰልጣኝ ሩበን ሞሬም ለአራተኛ ተከታታይ ጊዜ ሽንፈት የተደረጉትን የሊቨርፑልና አሰልጣኝ አርኔስ ሎተን ሲያገኙ ታይተዋል። ይህ ድል ለአሞሪያም በማንስተር ዩናይትድ የአሰልጠኝነት ዘመናቸው ካስመዘግባቸው ድሎች ሁሉ የላቀ ሊሆን እንደሚችል ተገምተዋል። በጨዋታው የዳኛው የመጨረሻ ፍሽካ ሲነፋ በአንፊልድ ስታዲየም ሁለት ፍጹም ተቃራኒ ስሜቶች ተንጸባርቀዋል። በአንድ ጥግ ከትንሽ ስፍራ በተሰባሰቡት የማንቸስተር ዩናይትድ ደጋፊዎች ዘንድ ለዓመታት የታፈነ የደስታ ዕልልታ ሲሰማ፣ በሌላ በኩል ደግሞ ዝነኛው የኮፕ ደጋፊዎች መንደርን ጨምሮ መላው ስታዲየም ላይ የሀዘን ድባብ ሰፍኖ ጸጥረጭ ብሎ ነበር። ታሪኩ ግልጽ ነው። ሐሪ ማጓየሩ በጨዋታው መገባደጃ ላይ ያስቆጠራት አስደናቂ የግንባር ኳስ ማንቸስተር ዩናይትድ ከአስር ዓመት ገዳማ በኋላ በአንፊልድ የመጀመሪያ ድሉን እንዲያገኝ አስችለዋለች። ሻምፒዮኑ ሊቨርፑል ደግሞ በሁሉም ውድድሮች ለአራተኛ ተከታታይ ጊዜ የሽንፈትን ጽዋ አስጎንጭታለች። ጨዋታው ገና ከጅምሩ ውዝግብ ነበር የተጀመረው። በጨዋታው በተጀመረ በሁለተኛው ደቂቃ ላይ የሊቨርፑል አማካኝ አሌክስ ማካሊስተር ከቡድኑ አጋሩ ቨርጅል ቫንዳይ ጋር በአጋጣሚ በክርን ተመቶ ሜዳ ላይ ተዘርሮ ሳለ ዳኛ ማይክል ኦሊቨር ጨዋታውን ሳያስቆሙ ቀጠሉ። በዚህ መሃል ኳሱን ያገኘው ብራያን ምቤሞ ጉዳት የደረሰበትን አሊሰንን ተክቶ በገባው ግብ ጠባቂ ጊዮርጊ ማማርዳሽቪሊ ላይ አስቆጥሮ ዩናይትድን መሪ አደረገ። በዚህም ይህ የዳኛው ውሳኔን ተከትሎ ብዙዎች ጩኸታቸውን አሰምተው ነበር። ከዚያ በኋላ አንፊልድ የድራማዎች ሁሉ መድረክ ሆነ። የዩናይትዱ ቡድን መሪ ካፕቴን ብሩኖ ፈርናንዴዝ መሪነታቸውን ወደ ሁለት ጎል ከፍ የሚያደርግ ወርቃማ ዕድል አግኝቶ ከግቡ ፊት ለፊት በሚገርም ሁኔታ ወደ ውጭ ሰደደው። በሌላ በኩል የሊቨርፑል የዕለቱ እድለ ቢስነት በኮዲ ጋክፖ እግር ላይ የተፈጸመ ይመስል ነበር። ሆላንዳዊው አጥቂ በመጀመሪያው አጋማሽ ሁለት ጊዜ፣ በሁለተኛው አጋማሽ ደግሞ አንድ ጊዜ፣ በድምሩ ሶስት ጊዜ የግቡን እንጨት በመምታት የኮፕን ደጋፊዎች በጸጸት አስለቅሷል። የላንካሻየሩን ደርቢ የበለጠ አሙቆታል። ሽንፈትን ላለመቀበል የተነሳው ሊቨርፑል ጫና ማድረጉን ቀጠለ። የዩናይትዱ አዲስ ግብ ጠባቂ ሴኔ ላሜንስም አሌክዛንደር አይዛክ ከግብ ጋር ብቻውን ተገናኝቶ የመታበትን አስደናቂ ኳስ በማዳን የቡድኑ መሪነት አስጠብቋል። በመጨረሻም የጋክፖ ትግል ፍሬ አፍርቶ ጨዋታው ሊጠናቀቅ 12 ደቂቃዎች ሲቀሩት ከቅርብ ርቀት ግብ በማስቆጠር አንፊልድን ከተቀመጠበት አስነሳው። የሊቨርፑልን የሽንፈት ጉዞ የሚያበቃ መስሎ ነበር። ሆኖም የማጓየር ምላሽና ታሪካዊ ምሽቱ ነጸብራቅ ግን ሌላ ሆኗል። ነገር ግን እግር ኳስ የድራማዎች ሁሉ እናት ናት። የጋክፖ ግብ ከተቆጠረ ከስድስት ደቂቃዎች በኋላ ሩበን አሞሪም የሚመራው ማንቸስተር ዩናይትድ ወደፊት መምጣቱን አላቆመም። ብሩኖ ፈርናንዴስ ከቀይ መስመር ያሻገረው ድንቅ ኳስ፣ ሃሪ ማግዋየር እንደ ንስር ተምዘግዝጎ በግንባሩ በመግጨት የማማርዳሽቪሊን መረብ አናወጠው። አንፊልድ ዳግም ጸጥ አለ። ዩናይትድ ከጥር 2016 በኋላ ለመጀመሪያ ጊዜ በአንፊልድ ሊቨርፑልን ሲያሸንፍ፣ ሊቨርፑል ደግሞ ከህዳር 2014 በኋላ በብሬንዳን ሮጀርስ ዘመን ማለት ነው ወደዚህ ለመጀመሪያ ጊዜ በአራት ተከታታይ ጨዋታዎች ተሸነፈ። ባለፈው የውድድር ዘመን ፕሪምየር ሊጉን በቀላሉ ያሸነፈው እና ከዚያም በኋላ ወደ 450 ሚሊዮን ፓውንድ አውጥቶ ቡድኑን ያጠናከረው ሊቨርፑል አራት ተከታታይ ሽንፈት ያስተናግዳል ብሎ ማሰብ ከባድ ነበር። ጉዳትን የሚያከብደው ደግሞ ሽንፈቱ የመጣው ከከባዱ ተቀናቃኛቸው ከማንችስተር ዩናይትድ በማይደፈረው የአንፊልድ ምሽግ ውስጥ መሆኑ ነው። የላንካሻየር ደርቢ በማንችስተር ድል በአንፊልድ ሜዳ በመጠናቀቁ ማለት ነው። የሊቨርፑል የተከላካይ ክፍል ድክመት በዚህ የውድድር ዘመን በተደጋጋሚ የታየ ሲሆን ዩናይትድም ይህንን ለመቅጣት ሁለት ደቂቆች አልፈጀበትም። የደጋፊዎችን ብስጭት ጣራ የነካ ሲሆን ቡድናቸው ኳስ ሲያንከባልል እንኳን ቅሬታቸውን ሲያሰሙ ተስተውለዋል። በአንድ ወቅት አንድ ጊዜያዊ ችግር ይታይ የነበረው የሊቨርፑል ችግር አሁን ከባድ ቀውስ ወደ መሆን እየተቀየረ ይመስላል። ለዚህም የተጫዋቾቹ አለማዋሃድ፣ ከሊቨርፑል የለቀቁ ተጫዋቾች ሚና አለመተካትና በውድ ገንዘብ የመጡ ተጫዋቾች የሚጠበቅባቸውን ያህል አለመወጣት ይጠቀሳል። ዋይኒ ሩኒ፣ ሁዋን ማታ፣ ሮበን ቫንፐርሲ፣ ዲያጎ ፎርላንድ ባለፉት ሁለት አስርት ዓመታት በአንፊልድ የማንችስተር ዩናይትድን የማሸነፊያ ግብ ያስቆጠሩ ተጫዋቾች ዝርዝር ብዙ አይደለም። አሁን ግን በኩራት ሃሪ ማጓየርን በዚህ ዝርዝር ውስጥ መጨመር ይቻላል። የማጓየር ታሪክ የጽናት ተምሳሌት ነው። የቀድሞ አሰልጣኝ ኤሪክ ቴንሃክ ለዌስታምም ሊሸጡት ሲስማሙ፣ ተከላካዩ ግን ለመልቀቅ ፈቃደኛ አልነበረም። የወቅቱ አሰልጣኝ ሩበን አሞሪም ልምድ በሌለው ሊዮኖ የሮም ትክ ማጓየርን በአንፊልድ ሲያሰልፉ ብዙዎች ቢተቹም አሰልጣኙ ግን ማጓየር በተለይም በቆሙ ኳሶች ላይ ትልቅ ዋጋ ይኖረዋል ሲሉ ተከራክረው ነበር። ትንበያቸውም እውን ሆነ። በጨዋታው መጨረሻ የመጨረሻ ደቂቃዎች ዩናይትድ ሕይወቱን ለማትረፍ ሲታገል ማጓየር የአየር ላይ ኳሶችን በሙሉ ሲያሸንፍ፣ ኳሶቹን ሲቀማ፣ እንዲሁም ምንም አይነት መረበሽ ሳያሳይ ቡድኑን ሲመራ ታይተዋል። ታላቁ የቅርጫት ኳስ አሰልጣኝ ጆን ውድን በአንድ ወቅት እንዳሉት ባህሪ ማለት ማንንም በማያይህ ጊዜ አንተ ማን እንደሆንክ ነው ሲሉ በዘመናዊ እግር ኳስ የተጫዋቾች እያንዳንዱ እንቅስቃሴ በሚለካበት ዘመን የማይለካውና ከሁሉም በላይ ዋጋ ያለው ነገር ጠባይ ወይም የጨዋወት ባህሪና የቡድን ስሜት ነው። የሀሪ ማጓየር ባህሪ ደግሞ በዛሬው በእሁዱ ምሽት በአንፊልድ ከሁሉም በላይ ደምቆ ታይቷል። ምሽቱ የእሱ ነበር ቢባል ማጋነን አይሆንም። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ቡድናቸው በሊቨርፑል ላይ ሁለት ለአንድ የተቀዳጀው ድል በማንቸስተር ዩናይትድ የአሰልጣኝነት ዘመናቸው ትልቁ ድል ነው ሲሉ ገልጸውታል። ይሁን እንጂ አሰልጣኙ የእሁዱ ደስታ ነገ ትርጉም እንደሌለው በመግለጽ ትኩረታቸው በሙሉ ወደ ቀጣዩ የብራይተን ጨዋታ መዞሩን አስታውቀዋል። አሞሪም በሰጡት አስተያየት በማንቸስተር ዩናይትድ በቆዩበት ጊዜ ካስመዘገብኳቸው ድሎች ይህ ትልቁ ይመስለኛል። የዛሬው ድል ትልቅ ትርጉም አለው፣ ነገር ግን ብዙ ትርጉም አይኖረውም። ሶስት ነጥብ ነው፣ ጥሩ ድል ነው ብለዋል። የቡድናቸውን የትግል መንፈስ ያደነቁት አሰልጣኙ ለሁለት ለሁሉም ኳስ ታግለናል። በሁለተኛው አጋማሽ መረጋጋታችን በእናጣም፣ የቡኑ መንፈስ ግን እዛው ነበር ብለዋል። ይህም ከሁሉም በላይ ወሳኙ ነገር ነው ሲሉን ያመለከቱት፣ መንፈስ ካለህ ደግሞ ማንኛውንም ጨዋታ ማሸነፍ ትችላለህ ሲሉ ተናግረዋል። የጨዋታውን ታክቲክ ሲያብራሩም በእንደዚህ አይነት የጨዋታ ድባብ ውስጥ መጀመሪያ ላይ በደንብ ከተከላከል የተጋጣሚን የሜዳ ድባብ ወደ ጫና እንደሚቀየር ይሰማል። ይህንን በራሳችን ስታዲየምም እናውቀዋለን። ሁሉም ትልልቅ ቡኖች ይሄ ይሰማቸዋል ሲሉ ተናግረዋል። ንግግራቸውን ሲያጠቃልሉ በድሉ ደሰታለሁ፣ አሁን ግን ስለ ብራይተን አስባለሁ። ይህ ድል ለሳምንቱ በራስ መተማመን ይሰጠናል፣ ደጋፊዎቻችንም ደስታን ያመጣል። ይህንን ይህም ይገባቸዋል። አሁን ግን ይህ ታሪክ ሆኗል፣ ከዚህ ወደፊት መመልከት ይኖርብናል ሲል ስለ ቀጣይ ተልእኳቸው ላይ በትኩረት እንደሚሰሩ ተናግረዋል። በተመሳሳይ የማንቸስተር ዩናይትድ ቡድን መሪ ብሩኖ ፈርናንዴዝ ቡድኑ በአንፊል ታሪክ አይደል ካስመዘገበ በኋላ የሊቨርፑል ደጋፊዎች በራሳቸው ተጫዋች ላይ የፈጠሩት ጫና ለቡድኑ የጨዋታ ዕቅድ ስኬት እንዳረዳቸው ገልጿል። ፈርናንዴዝ ይህ ድል ለክለቡና ለደጋፊዎች ትልቅ ትርጉም እንዳለው ነው የተናገረው። አክሎም ለስካይ ስፖርት በሰጠው አስተያየት ጨዋታዎች ማሸነፍ ሁሌም ጥሩ ነው፣ ይህ ድል ለክለባችን፣ ለደጋፊዎቻችንና አሁን ባለንበት ሁኔታ ለምንገኝ ለራሳችን ምን ያህል ትልቅ ትርጉም እንዳለው እናውቃለን ብለዋል። ክለቡ አንፊልድ ላይ ካሸነፈ ረጅም ጊዜ ሆኖታል። ስለዚህ ዛሬ ይህንን በማድረጋችን በጣም ደሰኛ ነን ሲል ተናግሯል። የቡኑን የጨዋታ አቅድም ሲያብራራም በመጀመሪያዎቹ አስር ደቂቃዎች እነሱ በጠንካራ ሁኔታ እንደሚጀምሩ እናውቅ ነበር። በተጨማሪም ኳስ በእግራቸው ላይ በሚሆንበት ጊዜ በደጋፊዎቻቸው ጫና ውስጥ እንደሚገቡ ተመልክተናል ብለዋል። ደጋፊዎቹ በፍጥነት እንዲጫወቱ እየጭሁባቸውና እያጓሩባቸው አስቸጋሪ ሁኔታ ውስጥ እየከተቷቸው ነበር ሲልም የጨዋታውን ድባብ አስታውሷል። እኛ የእነሱን የጨዋታ ፍጥነት መቀነስ እንፈልግ ነበር። ይህም በመሃል ሜዳ ላይ ሰፊ ክፍተቶችን እንደሚሰጠን እናውቅ ነበር ያለው ፈርናንዴስ ንግግሩን ሲያጠቃልል በሁለተኛው አጋማሽ ኳስን ትንሽ የበለጠ መቆጣጠር እንችል ነበር በማለት ቡድኑ አሁንም መሻሻል እንዳለበት አመልክቷል። በመጨረሻም የሊቨርፑሉ አምበል ቨርጅል ቫንዳይክ የሰጠውን አስተያየት እናያለን። የሊቨርፑሉ ተከላካይና የቡድኑ መሪ ቨርጅል ቫንዳይክ ቡድኑ በማንችስተር ዩናይትድ ሽንፈትን ባስተናገደበት ጨዋታ በተለይም በሁለተኛው አጋማሽ ግባ አቆጣጠር ላይ ከባድ ግድየለሽነት እንደነበር ገልጿል። ተከላካዩ በዚህ አስቸጋሪ ወቅት ተጫዋቾች ክለቡና ደጋፊዎች አንድ መሆን አለባቸው ሲልም ነው ያሳስበው። ቫን ዳይክ ከጨዋታው በኋላ በሰጠው አስተያየት በጣም የወረደ ሁለተኛ ግብ ነው የተቆጠረብን፣ ወደ ጨዋታው ለመመለስ ጠንክረን ሰርተን ነበር ብለዋል። የማሸነፊያውን ግብ ለማስቆጠር ምርጥ ዕድሎችን ፈጥረን ነበር ሲል አመልክቷል። ነገር ግን እንደዚህ አይነት ሁለተኛ ግብ ካስተናገርክ ያ ነው ተስፋ የሚያስቆርጠው ብለዋል። ተከላካዩ ቡድናቸውን አጫዋት ሲተችም ጨዋታውን በአጠቃላይ ስናየው በጣም እንቸኩል ነበር። እነሱ ወይም ማንቸስተር ዩናይትድን ማለቱ ነው በጣም ተጋሾች ነበሩ ጫና ባያደርጉብንም ኳሱን በምቾት እንድንይዝ አልፈቀዱልንም ብሏል። አሁን ግብ ለማስቆጠር ብዙ እድሎችን ብንፈጥርም እውነታው ግን ተሸንፈናል ሲል ተናግሯል። የመጀመሪያው ግብ ሲቆጠር ስለነበረው ክስተትና ጉዳት ሲጠየቅም ረጅም የተሻማ ኳስ ነበር። የመጀመሪያውን ኳስ በግንባር መተው የዩናይትድ ተጫዋች ሲሆን፣ ሁለተኛ ሆነ የነበር ክርን የተጫዋቹን ሲመታው እሱም ወደቀን ወደው ከዚያ አቅጣጫ ግብ ማስቆጠር ከባድ ቢሆንም እሱ ግን አደርገቷል። ከዚያ በኋላ ጨዋታውን ቀይረን ግብ የምናስቆጠርበት ብዙ ጊዜ የነበረን ቢሆንም ሳናደርገው ቀርተናል ሲል አስረድቷል። ለወደፊቱ ምን መደረግ አለበት በሚለው ቫንዳይክ ጠንካራ መልእክት አስተላልፏል። አሁን ወሳኝ ወቅት ላይ ነን፣ ምክንያቱም አንድ ላይ መቆም አለብን። ተጫዋቾች ብቻ ሳንሆን ክለቡን ሲያሸንፉ ክለቡ እና ሊያሸንፉን የሚፈልጉ ደጋፊዎቻችንም ጭምር። ሁኔታዎች ሲከብዱ አንዳችን ለሌላችን የመድረስ አስተሳሰብ መያዛችን ወሳኝ ነው ብሏል። ትሁት ሆነን ጠንክረን መስራታችንን መቀጠል አለብን። ውድድር ዘመኑ ገና ረጅም ነው ሲልም ንግግሩን ደምድመዋል። ውድ ተመልካቾች ድህረ ጨዋታ ማንቸስተር ዩናይትድ ከሊቨርፑል ያደረጉትን የዳሰስንበት ጥንቅርን ይመስላል። ከሌሎች የፉትቦል ማዕድስ ግሽቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ሰላም።